ሰላም እንዴት ናችሁ? ዴዚ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። አርሰናል የተመለከቱ መረጃዎች ወደ እናንተ ይዤ ቀረብኩኝ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ ትላለሁ። አርቴታ እንግዲህ ስለ ዘንድሮ የውድድር ዘመን ማለትም ስለ መድፈኞቹ የዘንድሮ አቋም እንዲህ ሲል ተናግሯል። በዘንድሮ የውድድር ዘመን አርሰናል በጣም ጥሩ ቲም ወይም ደግሞ በአውሮፓ ድንቁ ቲም ወይም ቡድን ነበር ሲል ሚካኤል አርቴታ ተናግሯል። አክሎም እንግዲህ በክረምቱ የዝውውር መስኮት በርካታ ዝውውሮችን ለመፈጸም እንግዲህ ወደ ገቢያ እንደሚወጡ ተናግሯል። ከነዛ ውስጥም እንግዲህ አንዱ ማርቲን ዙቤሜንዲ እንደሆነ ተናግሯል። ለቦርዱ ይህንንም አሳውቋል። ከፍተኛ የሆነ ወጪ አውጥተው በርካታ ተጫዋቾችን በክረምቲው የዝውውር መስኮት እንዲያመጡለት ጥያቄውን ሚካኤል አርቴታ አሳውቋል። እንግዲህ ይህን ማድረግ የሚችሉ ከሆነ በቀጣዩ የውድድር ዘመን እጅግ የተሻለና ደግሞ ዋንጫን ወደ ፍላይ መሬት ለማምጣት የተቻላቸውን ሁሉ እንደሚያደርጉ እንግዲህ የአርሰናሉ አሰልጣኝ ሚካኤል አርቴታ ተናግሯል። በዋነኝነት የሚመለከተው በመጀመሪያ ላይ የማርቲን ዙቤሚንዲን ዝውውር ሲሆን በፊት መስመሩ ላይ እጅግ እየተቸገረ ይገኛል። ይህንንም ነገር ለመፍታት እንግዲህ አጥቂዎችን ወደ አርሰናል ቤት ለማምጣት እንደሚሰሩ ነው እየተነገረ የሚገኘው። እንደሚታወቀው አርሰናል አራት እንግዲህ በትራንስፈር ታርጌት ውስጥ አራት ተጫዋቾችን ነው እያካ ሲካተተውም እነሱም ደግሞ ቪክተር ጆክሬሽ፣ ቤንጃሚን ሲሶኮ፣ ኒኮ ዊሊያምስ ና ማርቲን ዙበሚንዲ። እንደ ሚረር ዘገባ ከሆነ ጆርጂኒዮ ኦልሞስት ከቡድኑ መለያየቱ ታውቋል ና ወደ ፊላሚንጎ የሚያደርገው ዝውውር ኦልሞስት አልቋል። ነገር ግን አርሰናሎች የሚወጡ ተጫዋቾችን ብቻ ሳይሆን ከሱ በተጨማሪ እነ ቶማስ ፓርቲ፣ ኬራን ትርኔ፣ አሌክሳንደር ዚንቼንኮ ና ሊያንድሮ ትሮሳርድ ከአርሰናል በክረምቱ የዝውውር መስኮት የመልቀቅ እድላቸው እጅግ እንደሰፋ ታውቋል። በምትኩ አርሰናሎች የክረምቱ የዝውውር መስኮት ክለባችንን ያጠናክርና በማጥቃት መስመሩ ያለብንም ችግር ይፈታልናል ብለው ያስቡት አጥቂው ቪክተር ዮክሬሽ ነው። ጥሩ የሚባል እንቅስቃሴን በስፖርቲንግ ልዝበን ቤት እያሳየ ነው። ይህንንም አስመልክቶ አርሰናሎች እንግዲህ ተጫዋቹን ለማስፈረም የተቻላቸውን ሁሉ እንደሚያደርጉ በዛሬ ዕለት የሚወጡ መረጃዎች ይጠቁማሉ። እንደሚታወቀው ተጫዋቹ በአንድሬ ቤርታም እንግዲህ በእጅጉኑ የሚፈልግ ተጫዋች እንደሆነ ይታወቃል። ይህንን አስመልክቶ አርሰናሎች ተጫዋቹን ለማስፈረም የተቻላቸውን ሁሉ ያደርጋሉ። ስታቱን ስንመለከት እንግዲህ ሀምሳ ሁለት ጎሎችን በ49 ጨዋታዎች ማድረግ የቻለ ድንቅ ተጫዋች ነው። እንግዲህ አርሰናሎች ከተጫዋቹ ጋር ንግግር ማድረጋቸው ይታወሳል። ከ65 ሚሊዮን ሩ እስከ 75 ሚሊዮን ሩ ድረስ ተጫዋቹ ያስወጣል ተብሎም ይጠበቃል። እንግዲህ ቢቢሲ እንደዘገበው ከሆነ አርሰናል እንግዲህ ከ እሱ በተጨማሪ ያሪ ቢሌዝ ብቹን አጥቂ ቤንጃሚን ሲሶኮ እንደ ሁለተኛ አማራጭ አርጎ ይመለከታል። አንድሪ ቤርታ እንግዲህ ዋነኛው ሰው ነው። ቪክተር ዮክሬሽን የሚፈልገው ንግግር ማድረጉ ይታወቃል። እንደ ቴሌግራፍ ዘገባ ከሆነ እንግዲህ አርሰናል እሱ ብቻ ሳይሆን ሌፍት ዊንገርም የማስፈረም ፍላጎት አለው። ምክንያቱም ደግሞ ገብርኤል ማርቲኔሊ ከአርሰናል የመልቀቅ እድሉ እጅግ ሰፍቷል። ቴሌግራፍ አክሎም እንዲህ ሲል ተናግሯል። ኒኮ ዊሊያምስን አርሰናሎች የማስፈረም ፍላጎት አላቸው። ምክንያቱም ደግሞ በክንፍ ቦታ ላይ አርሰናል ምን ያህል እየተቸገረ ወይም ደግሞ ክሬቲቭ የሆነ ተጫዋች የለውም። ይህንን ነገር ለመፍታት ነው እንግዲህ ኒኮ ዊሊያምስን አርሰናሎች ለማስፈረም የሚሰሩት እንግዲህ ተጫዋቹ 58 ሚሊዮን ዩሮ ወይም ደግሞ 49 ሚሊዮን ፓውንድ ያስወጣቸዋል ተብሎም ይጠበቃል። ሌላኛው ተጫዋች እንግዲህ ማርቲን ዙቢሜንዲ ነው። 26 ዓመቱ ሲሆን እንግዲህ ጆርጂኒዮን ይተኳል ተብሎ ይጠበቃል። እንግዲህ ጆርጂኒዮ ፍላሚንጎን ለመቀላቀል መስማማቱ የሚታወቅ ነገር ነው። ይህንን ማስመልክቶ እንግዲህ አርሰናሎች ወደ 60 ሚሊዮን ዩሮ አውጥተው ማርቲን ዙቢሜንዲን ለማምጣት ፍላጎት እንዳላቸው የመጀመሪያም እንግዲህ በክረምቱ ለአርሰናል የሚፈርመው ተጫዋች ሲሆናል ተብሎ ይጠበቃል። እኔ ከዚህ በተጨማሪ እንግዲህ ታማኝ ምንጮች እንደሚዘግቡት ከሆነ አርሰናሎች የመጀመሪያ ፈራሚያቸው የሚሆነው ማርቲን ዙቤሜንዲ እንደሆነና ቪክተር ዮክሬሽ ደግሞ ሁለተኛው ፈራሚ ይሆናል ተብሎ ነው የሚጠበቀው። በሊስታቸው ውስጥ ያስቀመጡ ተጫዋች ነው። ስለዚህ ቪክተር ዮክሬሽ ወደ አርሰናል የሚለውን ዜና በቅርቡ ትሰሙታላችሁ። እንግዲህ አርሰናል ያለበትን ችግር በቪክተር ዮክሬሽ ይፈተዋል ተብሎም ይጠበቃል። በተለይም በአጥቂው ስፍራ ላይ ያለበትን ችግር ለመፍታት አጠር ያሉ መረጃዎችን ነው በዛሬው እስክንገናኝ ድረስ መልካም ሁሉ ልሰመኘው።